ሰላም ዩቱብ፣ እንዴት ናችሁ? ሰላም ናችሁ ወይ? በዛሬ ቪዲዮችን የሚሆነው ከቲክቶክ ወደ ቢዝነስ የገባችሁን ልጅ ስሟን እናንተ ኮሜንት ላይ እስከዛ እስከማገኛት ድረስ ስሟን አልነግራችሁም፣ አላሳያችሁም። ብቻ ኮሜንት ላይ ገምቱ ኮሜንት ላይ እና ከቲክቶክ ወደ ቢዝነስ የገባችው በአንድ ሱቅ ሁለት ሱቅ ሶስት ሱቅ የከፈተችውን ከእሷ ጋር ነው ዛሬ ውሏችን የምናደርገው እና ጋይስ አሁን ወደ እሷ እየሄድኩ ነው። እዛ እንገናኝ። ያለውን ነገር ከእሷ ጋር ዛሬ ውሏን የምትሰራውን ስራዎች እንዳለ አስተማሪ ለእኔም ለእናንተም አስተማሪ ይሆናል ብዬ ስላሰብኩ ነው። ስለዚህ ከእሷ የምንማረው በትንሹ እናየዋለን፣ በትንሹ በትልቁ እናየዋለን። ብቻ ጋዘው ፋሚሊ ወሬት ወደ

ሞራል ደግሞ በረምብ እንድንሰራ እንደዚህ አይነት ሰዎች አጠገባችን አሉ። ስራም በጣም ጎበዝ ነች። እና ጓደኛ መሆና ምን ልበላች ሲአው ግራ ገባት። ቀጣይ የተገናኘ ነው እና አስፋልት ላይ ትቀጣለች እና ልጅቷ ለዛ ነው። ብቻ አሁሬቱ የምንሄደው አንድ ሻይ ክሮስ ትምህርት ቤት እዛ ፕሮግራም አላት። ክሮስ ትምህርት ቤት ፕሮግራም አላት። እና ከዛ ከዛ እንደጨረስን ሌላውን ደግሞ ጠብቁን። እናወራለን። አወራለሁ። ባርጌ እወዳቸዋለሁ። እና ጋይስ እንግዲህ የዛሬ ቪዲዮችን አስተማሪ እንደሚሆን ተስፋ አደርጋለሁ። ዛሬ ደግሞ የሴቶች ቀን እንኳን የሴቶች ቀን አ ጓደኛ ዛሬ ከሷ ጋር በማሳለፍ እኔ በጣም ደስ ብሎኛል። ጊዜሽን ሁሉ እናመሰግናለን። ብቻ ይመችሽ። አርፍዳለች። ይሄን ፖይንቱን ይቅር ይሉኛል። ብቻ ጋይስ እየመቻችሁ እንገናኝ። ትምህርት ቤት አሁን ሚስ ፋንዲሻ ፕሮግራም ነበረባትና ሰዓቱ በጣም ሄደብን። መንገድ ያሳያችሁ። መንገዱ መንገዱ በጣም ነው የሚያስጠላው። እስካሁን እሷ ማለት ፕሮግራሙ ላይ ስንት ነገር አለ። ብቻ አልነግራችሁም። ፕሮግራሙ ላይ ጨርሰን ደግሞ ተዘጋጅቲ ዛሬ ምንድነው ቀኑ ምንድነው? ቅዳሜ በቅዳሜ ቀን ነው እንደዚህ ኡፍ ደርሰን

ለአንዳንዶቹ የመጀመሪያ ቲክቶክ ቪዲዮቸውን ሰርተው የሚያቆሙበት ምክንያት ነው። ለአንዳንዶቹ ደግሞ ሞር እንዲቀጥሉ የሚረዳቸው ምክንያት ነው። እኔ መጀመሪያ ቲክቶክ ጀምሬ ስራ ፖስት ሳደርግ ዘጠና ፐርሰንቱ ስድብ ነው። እንደዚህ ይሆናለሁ፣ እንደዚህ አይነት ስራ እሰራለሁ፣ ውጭ ሀገር ሄጄ እኖራለሁ ስል ማ አንቺ ስባት አምገና ሸዩ ጋይስ እንዴት እንዳርጌ እንደምኖር ብዬ እልህ ያስያዘኝ እና እንድሰራ ያደረገኝ ነገር ክትዝም አሰ ፐብሊክ ፊገር እንጠቅሙ Yes. So ሁለተኛው ደግሞ what inspired you to start your own business at such a young age? ከዚህ በፊትም ብዙ ቦታ ተናገሩ ያለው ፋይናንሻል ፍሪደም በጣም የምፈልገው ነገር ነው። እኔ መጀመሪያ ስራ ስጀምር ለፈለኩ ወጥቼ ለመብላት ነው የጀመርኩት። አሁን እዚህ ላይ እንደምደርስ expect አላረኩም ነበረ። ማሚ ኮልድ ስትሆን አይስክሪም ጋብዥኝ ስላት እንዴት እንደማመጣት ታቂ ነበር። የራሴን ቢዝነስ እንድጀምር ያደረገኝ ይሄ ነው።

ሰው አትችይም ምናምን ሲሉኝ፣ ኧረ ፋይናንሻል በደንብ አስከብራለሁ ብዬ ነበር የጀመርኩት። ሰው አይዲያው ወደ እንትን የመጣው የሚያዋጡ ስራዎችን ስለሰራው ምናምን ነገር ነው እን አይዲያው መጀመሪያ አልነበረኝም እና ስለጋበዛች በጣም አመሰግናለሁ። ጠቅሉ ጥያቄ ካለ ሌላ እመልሳለሁ። ተማሪዎቹ ደግሞ ሰዓታችሁን ሰጣችሁን እናመሰግናለን። እኔ ግን ግን ግን ንግግር ዘግተናል። ፎቶ መነሳት የምትፈልጉ ተማሪዎች ካላችሁ መጀመሪያ ፈቃደኝነቷን እንዴት ግን እንደ መጣች ቶሎ እንትን ስላለች ብቻም ተማሪም ስለሆኑ የአስራ አንድ ክፍል ተማሪ ናቸው። ትምህርት 11 አዎና፣ ትምህርት በጣም ደስ ጥያቄ፣ ሌላው ሲናገር መልሳለሁ። እና በጣም ደስ የሚለው ነገር ከእሷ መማር የፈለጉት ነገር ስላለ ሴቶች ናቸው። እንዳ ተሰብስበው ደግሞ የመጡት የሴቶች ቀን ስለሆኑ ነዋ ትምህርቱ እያከበረ የሚነበር እና ቀጥታም ደግሞ አርፍደን አርፍደንባቸዋል ግን የመንገዱ ነው፣ አሳይተናል መጀመሪያ የመንገዱ ነው። በእኛ ችግር አይደለም መንገዱ ነው። በጣም ተዘጋግቷል። ብዙ ቦታ በጣም ዝግ ነው መንገድ ዛሬ እና በሱ በሱ ነው ብቻ አስር ከአስር

አይ፣ አይታወቅም። ዛሬም ነገር ለማን እንደሚጠቅም አታውቅም። ግን ወደፊት ሮል ሞዴል የላችሁም ማነው ምናምን ሲባል አሁን ከነበረው ተማሪ አንዳም ይስፋን ይችላል። አይ፣ ምርጥ አመላለስ። እግዚአብሔር ጎበዝ ነሽ። ንግግር ግን አንደኛ ነሽ፣ እኔ አልችልም

እና እንዴት ነው ውሎ? አሪፍ ይመስለኛል። የዛሬው ላይ አሪፍ ነው። ትንሽ የመንገዱ አዘገየኝ፣ በጣም አሰቃያ ትንሽ። አዎ፣ ዛሬ ደግሞ ለወንዶች ቅናሽ አድርጌ ነበረ። ወንዶች መታችሁ ለምትገዙ ዲስካውንት አለ ብዬ ነበር። እና ለስንት ቀን ነው? ዛሬ ቀን ማርኬቱን በማስመልከት። ስለዚህ ወደ ሱቅ ነው። ሱቅ ስትሄድ የመጀመሪያ ሱቅ ነው የመጀመሪያ ልጅ ጋር ነው የምንሄደው። በቃ ጋይ ስዛ እንገናኝ የፋንዲሻ ውሎ እንግዲህ በጣም ጥሩ ነው። ለእኔም ትምህርት ይሆነኛል ብዬ ነው ከእሷ ጋር እንግዲህ ዛሬ። እና ጊዜዋን ብያለሁ፣ ቅድም ጊዜዋን ሰታኝ ከአብሬያት እንደዚህ እንድሆን ስለፈቀደች ቴንክ ዩ የእኔ ጓደኛ። እኔም የሙቻ ብሎግ ሰብስክራይበሮችን በጣም ነው የማመሰግነው። ይመቻችሁ እንግዲህ። ዩቲዩብ ክፈቱ በሏት ዩቱብ የላትም እውነት ለመናገር አይጂ እና ቲክቶክ ብቻ ነው። ስለዚህ ዩቱብም ምንድን ነው ፋንዲሻ በሏት፣ ማርያምን ብዙ አይነት ሀገር ትሄዳለች ስሪ በሏት። ብቻ አይመቻችሁ የፋንዲሻ አድናቂዎች ደብሊው ከእነሱ መስ ጁስ እና መንገድ ደግሞ በጣም ተዘጋግቶብናል ዛሬ ስራችን ትንሽ ተበላሽ የእሷ ስራዬ አይደል ሰአቷ የኔ ጓደኛዬ እንግዲህ ጁስ እንጠጣ ብላ

እሷም ለዛ ጋር ነው ምንድነው? ያዘችው ሚክስ ሚክስ የኔ ማንጎ። ስለዚህ ጋይስ እንግዲህ ወደ ወደ እናቷ ላይ ጣፍጣላለች። ወደ መስሪያ ቤት አሁን ሱቅ ነው የምንሄደው። ከዚህ በኋላ ሱቅ የመጀመሪያው ልጅ የመጀመሪያው ልጅ ጋር ልጆችን በቃ ጋይ ስንገናኝ፣ እዛው ይመቻችሁ። አሁን ወደ ስሯ እየገባን ነው። እስካሁን ማለት ባይገርማችሁ ቁርስ ብቻ ነው የበላችሁ። ምሳ አልበላችሁም፣ ምን አልበላችሁም። ኪና ፓርኪንግ አድርገን ነው

ጣሊያን ከጣሊያን የመጣ ሱፍ ነው። እንግዲህ ሁሉም ማለት ናቸው። እንግዲህ የፋንዲሻ ሶስተኛዋ ሱፍ ለመጀመሪያ አዲስ አበባ ውስጥ ለመጀመሪያ ጊዜ ሶስተኛው ሱቅ በሱፍ ጀመረች ማለት ነው። ሱፍ እቀጥላለሁ እያለች ወንዶች በጣም አሪፍ እኛ እንትን እኔ በፊት የሴት ብቻ ይመስለኛል። አሁን ግን ለወንዶችም ሱፍን ብለሻል። እንደኛም ደግሞ ፋሽን። አይ እንግዲህ በቃ ልጅቷ ምንም አይሰራትም።

ሰሞኑ አልተቻልኩም ያብደን ነው። ደብሊ ፈንዲሻ እንግዲህ እነዚህ ሱፎች ነ ያርግ ቡቻ አልታገባም ወይስ ምናምን ብላችሁ በዚሁ ሱፍ ስፖንሰር አለና ቡቻ ማንው? ይሄ ልጅ ቅድም የመጣ ልጅ አይደለም? አንቺ ፋሚሊ እኮ ሱፍ ሱፍ የምታደርገው ስትመረቅ ነው ተብዬ እሱ ነው። ማታ እራት አለብኝ ነው ም እግዚአብሔር ነው በጣም የቤቱ አይ፣ ፈንዲሻ በጣም አንደኛ አንደኛ። ቆይ ካሜራ ላዙሩላችሁና ቆይ እሷንም ናተውራ አይሽ ማሪም ነው ሱፍላባሹ እ ከላይ ግን በጣም ነው ያማረብኝ። ያምር ከአስር አስር በቃ፣ እኔም አስተያየት አለኝ ለራሴ። ጸጉሬና ጽሜ አይደብርም አውቃለሁ። ብቻ ፕሮግራም ስትጠሪኝ ሱፍ ነበር። በዚሁ እንግዲህ ጋይስ እንመለሳለን። ከረባት ማሰራች ነው። ከረባት ማሰራች ሞክር እስቲ። ሜል ሞክራ ከረባት ማሰራ አያያዙ እንችላል። እንደዚህ ነው ማለት ነው። አያያዙን ከሻሉ እንደዚህ ታደርጉትና እንደዚህ አድርገን ለክፉ አትሰጥም። አሁን ሌላኛውን ሱፍ ሞክረህ ነው። አምሮብኛል፣ ጥቁሩንም አምሮብኛል። ምንም አይልም። ደብሊ ቡቻ ሲበሉስ፣ አንዴ ደብሊ ቡቻ ብሉስ። ቴንክ ዩ፣ አመሰግናለሁ። ሰላም ናችሁ። የዛሬ ቪዲዮአችን እንግዲህ ከፈንዲሻ ሶስተኛው ሱቅ ነው የጀመረው። ከሱፉ የመጀመሪያ ስለሆነ ወንዶችን ባማከለ ስለሆነ መጥቼ እኔ ለካው አየሁት፣ አምሮብኛል። ሰርገኛ ካለ እንግዲህ በርበሬ ቀንጥሱ እንዳለ መጣችሁ ፈንዲሻ ጋር ሱፍ ከምዙም ሳይሆን በቃ ኑና እዩት። ብዙም ከፈለጋችሁ ለቁት፣ ከፈለጋችሁ ግን ብቻ በጣም አሪፍ ነው፣ እኔ ወድጄዋለሁ። አምሮብሃል በጣም። ስለዚህ ኮሜንት ላይ ከቡኒው እና ከዚህኛ ውስጥ የት ነው ጋይስ? ከቡኒው እና ከዚኛውን ኮሜንት አድርጎ እንዳለች ነው ግልጭ ነው እንዴ? ይሱ ሄድብኛል። ውይ በጣም እዚህ ሰውነት ግርማ ሞገስ እኔ እኔ ጥቁሩንም ሁሉም እኔ ወንድ ልጅ ማለት ነው። ከጥቁር ወጣ ያለ ከለር ሲያዝ ደስ ይለኛል። ሁሌ ጥቁር ነው የሚለብሱ ማለት ነው። ስለዚህ ቡኒ እያልሽ ነው? እኔ ቡኒ። እናንተስ? እናንተስ? ምረጡ ምረጡ፣ ነገሩኝ ቶሎ። እውነቴን ነው። ሰጠኝ አለች። እሺ እና የሱፍ ቤቱ ይሄንን ይመስላል በጣም በጣም ሦስት ሱቅ ጎበዝ እግዚአብሔር በጣም ጎበዝ ፋንዲሻ በዚህ አጋጣሚ ካንቺ እኔም የእኔም ኦዲየንሶችም ብዙ ነገር ተምራችኋል ብዬ አስባለሁ ብቻ ይሄ ሱፍ የመጀመሪያው ነው አንድ ሳምንት ሁለት ሳምንት አይታችሁታል አንድ ሳምንት ሁለት ሳምንት አሪፍ እቃ ነው እና ጋይስ መታችሁ ቼክ ማድረግ ትችላላችሁ። አሁን ቀጥሎ የምንሄደው ወሬሱ እንደኛ አንደኛ አዳማ ነው። አዳማ አንደኛው ማለት አንደኛው የመጀመሪያው እሱ ነው። ይሄኛው ሶስተኛው ነው። አዳማ ሁለተኛው። ስለዚህ ጋይስ አሁን የመጀመሪያው ሱቋን ሀብ ላይ ጀመረችበት፣ ሱቋን ወደዛ እንሄዳለን። በሱፉ ብንሄድ በጣም ደስ ይለኛል። ለምን ሲመረቅ አልጠራችኝም? ዛሬ በዚሁ እንሂድ እንሂድ። እዚህ ደስ ይለኛል ወደ ቀረን የአንቺ የመጀመሪያ ሱቄ የመጀመሪያው ሱቅሽ እንደዚህ የሚያረገኝ ሱቄ ማለት እና እዛ ነው እየሄደ ያለ ነው። እንደዚህ ወደ የሚያሳምረኝ ሱቄ ዋጋ መጠየቅ ወደ መጀመሪያ ቤት መጀመሪያ ሀብለሽ ከቲክቶክ ወደ ቢዝነስ የገባሽበት ሱቅሽ ነው የምንለው። ሁለተኛ ዐመት ሱቅ ማለት ስለዚህ፣ ሶስተኛው ሱቅ እንዳልሽው አዳማ ነው ብለሻል። አዳማ እንግዲህ ያላችሁ ሰዎች አዳማ ሄዱና፣ የት የሚገኘው ከዛ ሄዱና፣ ከሱቅ ቤት ወደ ምን ቤት እየገባ ነው?

አሪፍ አሪፍ መንገድ ላይ ነች ጓደኛችን። ይ ቴንኪ ስለመጣ አብረሀኝ ስተዋልክ በጣም አመሰግናለሁ። ብዙ ሰው ስላለ የእነሱንም ፕራይቬሲ ላለመጋፋት ስለዚህ ወማኔሮም ዝም ብላችሁ ታዩሳላችሁ። እኛ እዚህ ጋር እንዝጋው። አመሰግናለሁ። ሁላችሁንም ወዳችኋለሁ። የዛሬ ቪዲዮዋችን ከፋንዲሻ ጋር በጣም ደስ ይል ነበረ ቆይታችን። ስንጀምር ከትምህርት ቤት ውሉ ተጠርታ ከሱፍ ቤት ከሁማኔር ሁማኔር ከሱ እና ውሉ አብሬያት ነበረው ያልኩት እና አሁን ስንሰት መሽቷል ያው ስንት ሰዓት አንድ ሰዓት አንድ ሰዓት አስባችሁ እኔ ሁለት ሰዓት ነው የጠወጠዋት ከሁለት ሰዓት ጀምሮ እስካሁን ድረስ እስካሁን ድረስ አብሬያት ነበርኩኝ እና የዛሬ ቪዲዮች ይሄንን ይመስል ነበር በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ ሰብስክራይብ አሉ ያዘው